ጋይስ እንኳን ደስ አላችሁ ራምዚን ሪልስቴት ማለት ነው። አንድን ሚሊዮን ፎሎወር አድርሰነዋል በአንድ ቀን ውስጥ በአንድ ቀን ውስጥ ነው። 400 ሺ አይ ቲንክ 300 ምናምን ሺ ፎሎወር ጨምረዋል ማለት ነው። በአውል ኸይር ደግሞ 520 ሺ ፎሎወር ደርሰዋል። ተውትና 500 ሺ እያለፉ ነው የሚገኙት። እንኳን ደስ አለን። በጣም ደስ ብሎኛል። እንግዲህ ከዚህ በላይ ምንም ነገር የለም። ገና ደግሞ ገና ማለት ነው ጋይስ ባቡል ኸይር ማለት ነው 8 ሚሊዮን ለነሱ ምንም አይደለም። ማወቅ አለባችሁ እነሱ የሚያደርጉት ትልቅ ነገር ነው። በቀን ውስጥ የሚያወጡት ሂሳብ በጣም በጣም ብዙ እንደሆነ ማወቅ አለባችሁ። ስለዚህ ሁላችሁም በየአቅማችሁ ማለት ነው እንድታግዟቸው እፈልጋለሁ። በብር ብቻ ሳይሆን በምግብ ማለት ነው በምግብ ብታግዟቸው ለነሱ በጣም በጣም የበለጠ ድጋፍ ይሆናል ማለት ነው አምስት ሺ ከአምስት ሺህ በላይ ሰዎች ነው በየቀኑ እያበሉ የሚገኙት፣ እና ከዚህ በላይ ምንም ነገር የለም። ባቡል ኸይርን ደግፏቸው። እጅግ እጅግ አስገራሚ ነው ኢትዮጵያውያን። እንግዲህ እጅግ በአስገራሚ ሁኔታ እንደምትመለከቱት አሳግተውታል ጎርፉና ነበልባሉ የኢትዮጵያ ሕዝብም እንግዲህ በሀያ አራት ሰዓት ውስጥ ትልቅ የተባለ ታሪክ ለባቡል ሄር በጎ አድራጎት የድርጅት እንግዲህ እንደምትመለከቱት ሰርተዋል። የራምዚ ሪል ስቴትን እንግዲህ የቲክቶክ አካውንት በሀያ አራት ሰዓት ውስጥ ብቻ ኢትዮጵያውያን እንግዲህ ተረባርበው አንድ ሆነው እንደምትመለከቱት አንድ ሚሊዮን አስገብተውታል። በእውነት እጅግ እጅግ ድንቅም አስገራሚም ነው። ይህ እንዲሆን ለተባበራችሁ እንግዲህ በእውነት ለሁላችሁም ትልቅ የተባለ ምስጋና ይገባቸዋል። እንግዲህ ይህ እንዲሆን ለተባበራችሁ አዶናይ ለዚህ ስራው እንግዲህ ትልቅ ምስጋና ሰንፖል ቢ አስባለሁ። እንዲሁም እንደ ብሮክ ኒውስን ጨምሮ እጅግ እጅግ በርካታዎች እንግዲህ በበኩላችሁ ትልቅ የተባለ አስተዋጽኦ አድርጋችኋል ይህ እንዲሆን ማለት ነው። እውነት ለመናገር ኢትዮጵያውያን እንግዲህ አንድ ስንሆን ስንተባበር ምንም ነገር መስራት እንደምንችል ምንም ነገር እንግዲህ ከመስራት ወደኋላ እንዳያችሁት ባደረግነው ትልቅ ርብርብ በቀን እስከ 250ሺ ፎሎወር በላይ መጨመር ችለናል። በባቡል ኸይር ስም ሁላችሁም እናመሰግናለን፣ ሁላችሁም እንወዳችኋለን ማለት እንፈልጋለን። የቀረችሁን መቶ ሺህ ፎሎወር ተሽቀዳድማችሁ ሙሉት፣ ካመለጣችሁ አመለጣችሁ ነው። ዛሬ እስከ ማታ ድረስ እንሞላዋለን ብለን እናስባለን። ይህን ቪዲዮ የምችሉትን ያህል ሼር፣ ኮፒ ሊንክና ሪፖስት እያደረጋችሁ ላልደረሳቸው ሰዎች አድርሱላቸው። ባቡል ኸይር እየጠበቃችሁ ነው ከዚህ በኋላ ደግሞ አንድ ሚሊዮን አንድ ላይ ላይቭ ላይ እናከብራለን ማለት ነው። ሁላችሁም ላይቫችንን በባቡል ኸይር አካውንት እየገባችሁ ተከታተሉት። ሁላችሁም እንወዳችኋለን። ራምዚን ሪልስቴትን ፎሎ የማስደረግ ዘመቻ እንደገና ተጀምሯል። ምክንያቱ ደግሞ ካሁን በፊት ለባቡል ኸር 8 ሚሊዮን ብር እሰጥ አለውኝ ብሎ ቻሌንጅ ሰጥቶ ነበረ። የተሰጠው ቻሌንጅ ቁጥሩ ስላልሞላ እንደገና ዘመቻ ተጀምሯል። የአሁኑ ዘመቻ ግን በጣም ጥሩ ውጤት አለው። አዶናይ ራምዚን ሪልስቴትን ፎሎ እያስደረጉ ነው። ጥሩ ለውጥ አምጥቷል። ካሁን በፊት ራምዚን ሪልስቴትን ፎሎ አድርጉ ፎሎ አድርጉ ብንል ለውጥ አምጣ አልቻልም ነበረ። የሰው መውደድ ይስጣችሁ የተባለው እውነት ነው። እንግዲህ የሰው መውደድ እና ፍቅር ያላቸው እና አዶናይ ራምዚን ሪል ስቴትን ፎሎ አስደርጉ የሚል ዘመቻ ጀምረው በጣም ጥሩ ለውጥ እየመጣ ነው። ወደ ዘጠኝ መቶ ሺህ ሊደርሱ ነው። ራምዚን ሪል ስቴቶች መቶ ሺህ አካባቢ ነው የቀራቸው። በዚሁ አጋጣሚ ትምህርት የምትወስዱት ራምዚን ሪል ስቴቶች ያቀረቡት መስፈርቱ ሳይሞላ ብሩን አልሰጥም ብለው ነው ይሄ ሁሉ እንደገና ዘመቻ የተጀመረው አስባችሁታል። ህግን ማክበር ይህንን ይመስላል። ስለዚህ ራምዚ ሪልስቴት አንድ ሚሊዮን አስገቡ ብሏል። አንድ ሚሊዮን እናስገባው አንድ ሚሊዮን ስናስገባው ፎሎ በማድረግ ብቻ በቀን አምስት ሺ የሚጠጉ የኔቢጤ ድሃዎችን ሃይማኖትና ዘር ቀለም ሳይለይ እንዲመገቡ ምክንያት እንሆናለን ማለት ነው። በዛም ላይ ህግን ማክበር ስርዓትን መከተል የሚለውንም ትምህርት እንወስዳለን። ቻሌንጁ ያቀረቡት መስፈርት ካልሞላ በሚል እስካሁን ስምንት ሚሊዮን ብሩን ራምዚን ሪልስቴት ለባቡል ኸይር አልሰጣቸውም። ስለዚህ ፎሎ አድርገን አንድ ሚሊዮን እናስገባቸው። ባቡል ኸይርንም ፎሎ እናድርግ። ለባቡል ኸይር በጊፍት መልክ ስጦታ መስጠት ትችላላችሁ። የኔ ቢጤ አምስት ሺህ ችግር አብ አንቺ አንቺ ካበሻ ጋር ስትከራከር ስትውይ እኔ ደግሞ ከማሽን ጋር ነው መከራከር። ገባሽ? አበሻ አበሻ አበሻ

ማለቴ ግራ ሲገባሽ እኮ ግራ ገባት እያን ነው። ለእኔ አየሁት። ከዛ ከአላህ ሌላ ባናለወላሴላን እንዴ፣ ድምጻችን አስታውቃ አሁንማ። ኧረ አይደለም አይደለም፣ አሁን አመንኩሽ እኮ ሴት ናችሁ እያልኩት። ተስር ጀማል የሚለውን አይች እኮ ነው ማሬቅ ቀይረው እንደው ድምጽ ብዬው ያንን አይቼ፣ አሁን አሁን እኮ አመንኩ። ወላሂ ያላችሁ አማን አመንኳችሁ አሁን ማርጓ ነኝ ወላሂ ነኝ። እንዴት ነሽ ማርያም? ወላሂ እንዴት እንደምወድሽ ቁርአንን ወላሂ በጣም ነው ደስ የምትይኝ። ማሻላህ ደስ ትይኛለሽ። አመሰግናለሁኝን አንቺ ደግሞ ጀሚላን ጀማል ለይተሻ አንብቢ። ጀሚላ አንቺ ያልተማርሽ ማለት ይሄ እኮ ነው። ተማሪ ምለው በለዛ ነው ሎጋሻምን በዚህ እድል

ማራ ኢትዮጵያን ያለሁት ወላሂ መምጣት በጣም ነው እምፈልገው፣ ግን እንደው በቃ እማይሆን ሆነ። ቀንና ማታ ከእናትሽ ፊት እያየሽ እየበላሽ እዛ ቁጭ በይ። ምን ምን ያስፈልጋል? ውጭ አላላይ ባላ ሰው እንዲያበይ ይላል አብላ ወይ እዚህ እዚህ ውጭ ያለው ማለት ነው።